ደግሞ እና ነው አንዳንድ ጊዜ ነገርን የትኛውንም ነገር መቻል የመሰለ ነገር የለም እና እኔ ሁለተኛ ስም ነበረኝ፣ መቻል ተብዬ ነበረ ግን ለብራዘር ተሰጠው፣ መቻል የሚባል ብራዘር ለማንኛው የሆነ ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህም ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደንኩታን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን አሰባሴት በኮሜንት እንድትሰጡኝ እያልኩኝ በቅድሚያ እንግዲህ አብርሽ እና ሩታ እንኳን ደስ ያላችሁ። እኛ ክፉ አንመኝም ለሰው ነገር ግን ብዙ ጥያቄዎች ስላሉ ኮሜንቶቹ እዚህ ጋር ቁጭ ቁጭ ቁጭ አረግላቸዋለሁ እንደምታዩቸው በጣም ማስተዋል የሚችሉ በጣም ኦርቶዶክሳዊ ያልሆኑ ልጆች የጻፉትን ኮሜንት ብቻ ማለት ነው። በጎች ውስጥ በጣም ኦርቶዶክሳዊ በጣም ብዙ የምትባሉ ኦርቶዶክሳዊ አላችሁ። ነገር ግን ማስተዋል እንዳቃታችሁ እነሱን በማየት አይምሯችሁ እንደተደፈነ የምታውቁት በጾም ውስጥ ሰርግ ሲሏችሁ ነው። አያችሁ። እኔ ከበፊቱም ኦርቶዶክስ እንዳልሆኑ እየነገርኳችሁ ነበረ። ነገር ግን ብዙዎቻችሁ ብዙ ነገር ለማለት ሞክራችኋል። እኔ ሃይማኖት ውስጥ አያገባኝም። ሃይማኖት የግል ነው፣ ሀገሬ ጋራ ነው አምናለሁ በዚህ ነገር ግን ብዙዎቻችሁ በግፊት በጫና መስቀል ስላስደረጋችኋቸው ብቻ ኦርቶዶክስ ይሆናሉ ማለት አይደለም። ገባችሁ? ስለዚህ ኦርቶዶክስ እንዳልሆኑ የምታቁበት ትክክለኛው መንገድ ዛሬ ያደረጉት ነገር ነው። ከአስራ ምናምን ቀን በኋላ ሰርጋቸውን በዱባይ እንደሚያደርጉ ተናግረዋል ማለት ነው። ግን በዚህ ላይ አንድ እንኳን ኃይል ኖ ልትሏቸው የቻላችሁ የላችሁም። ጥቂት ልጆች ማስተዋል የሚችሉ ልጆች በጣም አይቻለሁ፣ ገርሞኛል፣ ደስ ብሎኛል። እናንተን ያብዛልን ማለት ነው። ምክንያቱም ጾም ነው፣ ታገሱ። እንደዚህ ብዙ ነገሮችን ብላችሁ አንድ ሁለት ልጆች ኮሜንት ለማውጣት ሞክር ያለ ዚጋ ያስቀምጠዋለሁ ማለት ነው። አለም ከንቱ ናት፣ ጠዋት ታይተን ማታ የለንም። በነገራችን ላይ ማለት ነው፣ ሁላችንም ለምናረገው፣ ለምንሰራው፣ ለምንሆነው ነገር ሁሉ ጥንቃቄ ማድረግ አለብን። ስለዚህ ይቺ አለም ባዶና ከንቱ ስለሆነች ብዙ ጭፈራ ዝን ላይ ባታበዙ ደስ ይለኛል። ከዛ ውጭ አብርሽ በተናገረው ላይ ሳቄ የምትዋል ሆነት ለመናገር ለካ አብርሽ የበሬ ስም ነበር፣ ያስከ ለወንድም ያልክ እንጂ ስሙማ አሁንም የራሰ ነው። ቤት ውስጥ ለምን ይዋሻል? መቻል መቻል መቻል ነበር ስሜ ብሏል። አያቴ ነፍሷን ይማረውና መቻል የሚባል በጣም ወዶ በሬ ነበረኝ ስትል ሰማ ነበረ። ያው በገጠር አካባቢ በኛ ጋ ብዙ ብዙ ስሞች ይወጣሉ። የመጀመሪያው የበሬ ስም መቻል ነው ማለት ነው። እሱ ግን የተጠቀመበት መንገድ መቻል ጥሩ ነው ያለው ያው በቪዲዮዎች እንግዲህ። ሁለተኛ ደግሞ ቅጽል ስሙን አበጋዝ የሚለውን ለመንካት ምናምን የተጠቀመው ነገር እንደሆነ ገብቶናል። አንተ ብቻ አይደለህም፣ አራዳኛም አራዳ ነን በነገራችን ላይ ማለት ነው። አዲስ አበባን ተወልደን ባናድግ ትላላቸው ስለዚህ ስምህን በተዘዋዋሪ ነው የነገርከን። አበጋ ዝነህ በቃ ምንም ማድረግ አይቻልም። ከዚ ውጭ የእኛ ልጆች በኮሜንት እየገባችሁ ባታለቃቀሱ ደስ ይለኛል። የራሳችንን ችግር ራሳችን እንፈታለን። እውነት ነው ችግሩን ያመጣባት ፍቅር ላይ እሱ እንደሆነ እናውቃለን። ነገር ግን መጨረሻውን ሳ ላይ መናገር አልፈልግም ብዬ ነው ኔ በዚሁ ከቀጠለ ፎሎ ሰብስክራይብ ስለበዛ እኮ የሚፈጠር ነገር የለም የምር እንረግጠዋልን እያወጣን ሲጀመር ሰላሙ ያገኝም ግን እስቴፕ አለው ብለን በማሰብ ዝም ብለናል። እስካሁን ድረስ እንግዲህ ፍቅርዬም ዛሬ እስካሁን አልመጣችም። እግዚአብሔር ከፈቀደ ከዚህ በኋላ ትመጣሌ ብዬ አስባለሁኝ። በማንም ቤት በማንም ፍቅርን ማየት እንፈልጋለን። ነገሮችን አይተን መጨረሻውን አይተን ግን ወየውልህ አብርሽ፣ ወየውልህ ወየውልክ። ለማንኛውም የኛ ልጆች እየሄዳችሁ እዛ በጎቹ መካከል ምንም አይነት ስለ ፍቅርዬ ኮሜንት ባትጽፉ፣ ስለ ቪዲዮ ከፈለጋችሁ ስለ ቪዲዮ ማለት ስለ ጸቡ ወይም የለቅሶ ነገር ማሳየት የለባችሁ። ምክንያቱም እኛ አናለቅስም። ከነ ልጃችን ጠንክረን ተሽለን ማሳየት የምንችል እስከዎች እስከሆን ድረስ ምንም አይነት ለቅሷችንን አናሳይም። ለቅሶ የሚባል ነገርም የለም። በእኛውን እናስተካክለዋለን ለማለት ነው የምፈልገው ከዛ ውጭ ላይክ፣ ሼር፣ ሰብስክራይብ አርጉ በጎችዬ። ብዙ ትንጫጮች ቻናሌ ላይ የመጣችሁ ይህን ሰሞን ምን አይነት ሳር እንዳያችሁ ባላቅም ብዙ ብዙ ነገሮችን እያላችሁ ትገኛላችሁ። ና ትንሽ ራሳችሁን አረጋጉ፣ ሰከንበሉ። ኦኬ፣ ሰከንበሉ። ለሰርጉ ያው ቀይ አበባ ምናምን እንግዲህ አዘጋጁ፣ ቀይ ምንጣፍም ጨምሩበት እንግዲህ ከአለም በሙሉ እስከሆነ ደስ ሰርጉ የተጠራችሁት እኔም እንደው የዛን ቀን መቼ ነበረ ቀኑ? መዳምዬን አስፈቅጄ እግሯ ላይ ወርጄ ተነጥፌ ተዘርግቼ ተከርብቼ ተከረባብቼ ቢሆን ለመውጣት እሞክራለሁ። ይዛን ቀን አንለቀቃትም። ያው ፍቅርዬ መምጣቷ ስለማይቀር ብዬ ነው። ያው ከፉፉዬ ጋር ዘናፈታ ለማለት ብዬ ነው። እንግዲህ ትመጣለች፣ ትመጣለች፣ ትመጣለች ግድ ነው። ለማንኛውም እስከዛው ድረስ ይሄን ላይክ ሽር ሰብስክሪብ እያደርጋችሁ ጉዞ ወደ አስር ሽት የመጣች ሰብስክሪብ ስለምትታደርጉኝ ከልብ ነው አመሰግናችሁ። እወዳቸዋለሁ። መልካም ጊዜ ቻቸው።